እርዳታ መጥቼ ጠየቅኩኝ። ወይኔ ኢሳም እኮ እንወደው ነበር ብለሽ ትረጂኛለሽ፣ ታከማለሁ እኖራለሁ። የሆነ ነገር ብሆን ትረጂኛለሽ፣ ታከማለሁ። አንቺ ማን ይረዳሽ? እስኪ አንዳችሁ እንደው በጣም የሙሂብ ተከታታዮቻችን ነው ማወራችሁ፣ ዩቲዩብ ላይ ምናምን ኢሳም እና ኢክራም ተጋቡ፣ በጣም ነው የምንወዳችሁ፣ በጣም እኮ ነው የምናከብራችሁ ምናምን የምትሉ ሰዎች እስኪ አሁን ብትታመሙ እናንተ ማን ይደርስላችኋል? አላህ

ከእድሜ ጋር ትዳር እንዳይመልጣችሁ። ትዳር የብላችሁ የሆነ ሰው የምታግዙት ወላሂ ወሬ ነው። ትዳር የሆነኛ ልጅ ልጅ አገኛለሁ እዚህ ከጎንም ስራ እየሰራው እሱንም እየተንከባከብኩ በላችሁ ስትመጡ የምታርፉበት ፍቅር እንዳለ ትዳር እንዳለ አስባችሁ ገንዘባችሁን ትልካ ትልካላችሁ። ይህ ወንድ አላህ አፈር ያስበላህ። ወላሂ ለአዚ አረብ ሀገር ሴት ብር ምታስልክ ወንድ አላህ ፈራስ ደግሞ ሰው ይሆን አይቻላቅ ሀገር እድሜ አልፎት መውለድ ሲከብድሽ ምና ይሄ ሁሉ ላይፍ የተከፈለላቸው ወላጆች ማለት ነው። የወላጅ ሀቅ ወላጆች ስላንቺ አያገባቸውም። አንድ ልጅ እንኳን ብትወልጂ ኖሮ ይሉሻል። ያኔ ለነሱ እየለፋሽ እንደነበረ አያውቁም። በጣም በጣም በጣም ትንሽ ወላጆች ናቸው ነይና ማይና እዚህ አግቢ ታይቅርብኝ ነው ችግር ይለም እዚህ አላህ ይረዝቀናል የሚሉ ቲንሽ ትንሽ ወላጆች ናቸው። والله አብዛኛው አይመለከታቸውም። ልጅ ውጭ ያለች ቁጭ ብዬ እበላለሁ። አንዳንዶቹ አንቺ ውጭ ስትይይ ስራ ያቆማሉ። እዚህ የሚሰሩት ተፈተፍ የሚሉትን አላህ ይረዝቃል። አንቺ በተወሰነ መልኩ አግሽ አለ ያለ ራስ ሽኑ والله لازم لا قوتي لكش بيت مكزات منا ميبالك يلم برشن سيب ادركي

ማንም ስላንቺ ልፋት አይመለከቱ እና እዚህ ዓለም ላይ ይውልሽ አምስት ምንድን ነው 10 10 10 ምናምን አመት 10 10 ምናምን አመት ለቤተሰብሽ ከምትለፊው ሁለት አመት እንደው ትክክል ነው ኢሳም ትክክል ነው የምትሉ ሰዎች ይፈልጋሉ። በጣም ነው እኔ ተመስጬ አዳመጥኩት። በጣም ትክክል የሁላችንም ህይወት ነው፣ ስደት ላይ ያለን ሰዎች ማለት ነው። የሁላችንም ህይወት ነው አሁን የመጣችሁት ካልሆናችሁ በስተቀር ብዙ አመት የቆየን በስደት ላይ ይሄ ህይወት የሁላችንም ህይወት ነው። እውነቱን ነው። እናመሰግናለን ስለተረዳሃን እንዴት እንደሆንን ስላወቅክልን በጣም ነው የምናመሰግነው። የአረብ ሀገር ሴት እንግዲህ ሻማ ናት፣ ትቀልጣለች ነው፣ እንደዛ የሚባል ነገር አለ። እውነት ነው። ለራሳችን ሳናደርግ ለሰው የምናደርገው ነገር ሰላም ቤተሰቦች እንግዲህ ኢሳም ትክክል ነው የምትሉ ሰዎች እፈልጋለሁ። እኔ ትክክል ነው ብዬ ነው ያልኩትና በቅድሚያ ኢሳም እናመሰግናለን፣ እኛን ስለተረዳህልን፣ ስላሰብክልን ብዙ ብዙ ነገሮች ነው ያለው እና ስለመከርከን ዘንግተው ለተኛ ነው ዘንግተን ለተኛን ሰዎች ስላስታወስከን በጣም ነው የምናመሰግነው። እንግዲህ ልጅም የሌላችሁ አላህ ይስጣችሁ፣ ትዳር የሌላችሁ አላህ ይስጣችሁ። ሁሉንም ነገር ማለት ነው ያሰባችሁትን ገንዘባችሁንም አላህ ይባርክላችሁ። ትናንትና በዚሁ አጋጣሚ የሆነች ልጅ የሆነ ሊቭ ላይ ተገናኝተን ከዛ እየተጠያየቅን በቃ ስለ ህይወታችን፣ መቼ መጣሽ፣ መቼ ነው እንዴት ነው እየተባባልን ስለ እኔ ህይወት ጠየቀችኝ። እኔም ነገርኳት የመጣሁበትን አመተ ምህረት ከዚያም አግብ ተሻላለችኝ አወዳልኳት። ልጃለሽ ወይም አለችኝ፣ አወዳልኳት። የእሷን ደግሞ ስጠይቃት ወፍ የለም ማለችኝ። ምንድነው ወፍ የለም ማለት ስላት፣ ምንም የለኝም ማለችኝ። ማለት አልኳት፣ ባልም የለኝም ልጅም የለኝም ማለች። እንግዲህ እሷ ትልቅ ናት። በዚህ እድሜ ላይ የሰው ልጅ ሁለት ልጅ ወይም ሶስት ልጅ ወይም አንድ ልጅ እንኳን ከሌለው ስደት ዓለም ላይ በጣም ያከብዳል ማለት ነው እና ስደት ደግሞ እንደምታውቁት እያሳሳቀ እድሜያችንን ላጥ ነው የሚያደርገን ይበላናል ማለት ነው ይወስድብናል። ማለትም ከዛሬ አመት እንሄዳለን፣ የዛሬ ሁለት አመት እንሄዳለን። አሁን አንሄድም፣ ምን ይዤ ደግሞ የሚለው ነገር አለ አይደለም። ምን ይዤ የሚባለው እየሰራን ማንን ነው ቤተሰብን ስናስደስት፣ ለቤተሰብ ስንረዳ፣ ወንድሜ ስንል፣ እህቴ ስንል እከሌፎ እንደዚህ ከሆነ ስንባል ስንልቅ ብዙ ነገር በውስጣችሁ አለ፣ ሁላችሁም ታውቃላችሁ። እኔም ስረዳ ነው የኖርኩት እና። አሁንም እየረዳሁ ነው። የቤተሰብ ኃላፊነት አለብኝ፣ ግን ለራሳችን ሳንሆን ለሰው የምንሆነው ነገር በቃ ለሰው ሰጥተን የሚያስደስተን ነገር አለ። ያ ነገር ማለት ነው። በቃ እድሜያችንን ተወዲህ እየበላን ነው የሚሄደው፣ ሳንወልድ ሳናገባ የትዳርን ጣዕም ሳናውቀው፣ ልጅ ወልደን የልጅን ጣዕም የልጅን በቃ እንዴት እንደሆነ የህጻናት ልጆችን ወልደን ወደ ሀገር የምንልከው የወልደን ሰዎች ማለት ነው። ያልወልደንም ደግሞ የልጅን እንዴት እንደሆነ ሳናቀው ራሳችንን ሳንተካ እድሜያችን የሚሄድ ሰዎች፣ አላህ ርዝቃችሁ። ወላሂ ያልወለዳችሁ አላህ ርዝቃችሁ ነው የምለው፣ መልካም መልካሙን ልጆች፣ መልካሙን ትዳር መጀመሪያ ድርዝቃችሁ ና ልጆች፣ እንደ መውለዱ እንሻ አላህ። ግን ያ ሲባል ደግሞ ያልወለዳችሁ ልጆች አይምሯቸው ትንሽ እንዳይወዛገብባቸው፣ ሁሉም ነገር ባላ ፍቃድ ነው የሚሆነውና ማለት ነው። ግን መዘንጋት የለብንም። ገንዘብ ብቻውን ፋይዳ የለውም ማለት ነው። ምንም ቁም ነገር የለውም ገንዘብ ብቻውን። ልጅ ሲኖረን ደግሞ የመኖር ጣዕሙ በጣም የተለየ ሆ ህይወት እንዴት እንደምታፍጣችሁ አትንገሩ ማለት ነው እና አደለም፣ እንኳን ህይወት መጣፈጥ አደለም ከሰው ጋር ሰውን እንኳን መጥፎ ነገር ተናብራችሁ ለማስቀየም ከሰው ጋር በቃ ለመጣላት ምናምን ነገር እንኳን ያ ነገር ይገድባችኋል። ልጄን አንድ ነገር ቢያደርጉ ቢብላችሁ የምትሉት ነገር አለ። እና እኔ እንደዛ ብዬ ነው የማስበው። እንግዲህ የሌላችኋል ላይ አይብዝቃችሁም ምንም ማለት አይደለም። የተናገረው በቃ ቤተሰብ ብር አይጠግብም፣ እውነቱን ነው። ቤተሰብ ምን ብትሉት ምን ብር የሚጠግብ ሰው አይደለም። ህብረተሰቡ በቃ የሆነ በቃ ደላ ብለው ሞልቀቅ ብለው እንዲኖሩ ነው የሚፈልጉት። ያንን ድሮ ያሳለፉትን ችግር ሁሉ እንደዛ ሆነው መኖር አይፈልጉም። በቃ ሰውም ቢሆን ልጃቸው ውጭ አይደለች እንዴት ምለምን ይቸግራቸዋል ምናምን እንደዛ ነገር ነው የሚለው በውጭ ያለው ራሱ። ስለዚህ ሁላችንም ልንነቃ ይገባናል። ነው የመሸብን መሽቶብናል። ያልመሸብን ደግሞ አዲስ የመጣችሁ ደግሞ ካሁኑ ተጠንቀቁ፣ ለማለት ያክል ነው እንግዲህ ይሄ ምክር ማለት ነው። ሁላችንም ነፍስ ማወቅ አለብን። ለራሳችን የምንለው ነገር መያዝ አለብን ቅድሚያ ቅድሚያ ቅድሚያ። ቤተሰብ ያው እንግዲህ ግዴታ ነው እናትና አባት። ሌላውን ተውት፣ ሌላ እህት ወንድም ምናምን ሰርቶ ይብላ ይልፋ። ወጣት ነው፣ ጉልበት አላቸው። ይልፉ ይብሉ ይስሩ ሌሎቻችሁ ግን እናትና አባት ግን ግዴታችን ነው። እንረዳለን፣ ባለን አቅም ማለት ነው። ቤት ከሌላቸው ቤት እንሰራላቸዋለን፣ የሚረዱ ነገር ካለን እንረዳቸዋለን። ግን የሌላውን ተውት። ያኮርፈኛል፣ ይቆጣኛል፣ ባናቱ ይተከብ ሲፈልገው፣ ወላይ ባናቱ ይተከል። ያኮርፈኛል፣ ምን ይለኛል፣ ይቀየመኛል። እንደገና ደግሞ ባል ተብሎ ምናምን ያለው ነገር አለ፣ ኢሳም ማለት ነው። ባልም ቢሆን በስነስርዓት መሆን አለበት። ይስራ፣ ይብላ፣ ይጠጣ። ቤተሰቦቻችሁ ባወቁበት መልኩ ገንዘባችሁን ማድረግ አለባችሁ። የምሰሩትን ነገር ማለት ነው። እሱ ተሞናድሎና እሱ በደንብ ተደላድሎ እንዲኖር እንዲበላ፣ እንዲጠጣ ምናምን ፋፈሽ ብሎ እንዲኖር አትፍቀዱለት። ሰርቶ ይኖር።